ወኢላ ተሙድ አኻሁም ሷሊሓ ሰሙድ ወደ የሚባሉት ሕዝቦች ደግሞ ወንድማቸው ነቢዩላህ ሷሊሕን ላክንላቸው ይላል። እነዚህ ደግሞ በዚሁ በስዑድያ ክልል በሰሜኑ አካባቢ የሚገኙ ነበሩ። ከዚህ ከተቡክ አካባቢ ይዘው ወደ ሱርያ ይቀጥል ነበረ አገራቸው ይባላል። እነዛ ቀደም ሲል የነበሩት ዓዶች በደቡብ ወዲህ የመን ውስጥ ነበሩ ባሃል እና ነብዩላህ ሷሊህ መጡና በተራቸው በጠራቸው ያቀው ወገኖች ሆይ፣ አሏቸው ሰሙዶችን። እዕቡዱላህ ወህዱላህ አላህን በአምልኮት ብቸኛ አድርጉት። እርሱ እናንተን ሲፈጥር ረዳትና አጋዥ እንደሌለው ሁሉ እናንተም ደግሞ እርሱን ስታመልኩ እሱን ብቻ ፍጹም አድርጋችሁ ተገዙ እንጂ ከሱ ጎን በተዋረድም ሆነ በእኩል ልታጋሩትና

እስከ ዛሬ በማወቅም ሆነ ባለማወቅ ታዲያ ከርሱ ሌላ ያሉ ነገሮችን በማጋራት አጥታችኋልና ምህረት ጠይቁት። ሱመ ቱቡ ኢለይህ ለወደፊት ደግሞ ወደ በሱ ፍቃድና በተውሂዱ ብቻ ለመቀጠል ወስኑና ተመለሱ። ኢነ ረቢ ቀሪቡን ሙጂብ ይህን ያደረጋችሁ እንደሆነ የኔ ጌታ ከእናንተ ዘንድ አቅርብ ነው። የጣዖት አማላጅ ሳያስፈልግ በቀጥታ እናንተ ሁሉ ጋራ መግባባት ትችላላችሁ። እንደገና የምትፈልጉትን ደግሞ ጥያቄና አቤቱታም ይቀበላችኋል። አማላጅና አደራዳሪ በመሐከል ታቆ አያስፈልግም አሏቸው ማለት ነው። ኢዛ ሰአለከ ኢባዲ ዐንኒ ፈኢንኒ ቀሪብ ኡጂቡ ደዕወተ ዳኢ ኢዛ ደዓኒ ፈልየስተጂቡ ሊ ወልዩእሚኑ ቢ ለዐለሁም የርሹዱን እንዳለው። እንግዲህ ሰዎች ብዙ ጊዜ በአላህ የተለያዩ ነገሮችን የሚያጋሩት እነዚያ የሚመለኩ ነገሮች በቀጥታ ቤቶች ወይም ፈጣሪዎች ናቸው ብለው አይደለም። እንግዳታ ወይ መላይካ ይሆናል በመሰረቱ ወይ ነቢይ ይሆናል፣ ወይም ትልቅ ሃይማኖታዊ መሪ ይሆናል። እሱን እንግዲህ ከማክበራቸውና ከማፍቀራቸው የተነሳ የአላህ ወዳጅ ነውና እሱን ታገለግልና ተፈድ የምን ታከበር አላህ ይወደናል ይሉና በዚህ መልክ እንግዲህ በፍቅርና በአክብሮት በሸፋአትን ይጀመራል ማለት ነው። ከኅልፈቱ በኋላ ያ ነገር እንዳይረሳ እንደመታሰቢያ በስሙና በመልኩ አንድ ቅርጽ ነገር ይዘጋጃል ማለት ነው። እንደመታሰቢያ እንደሚባለው ፎቶግራፍ ይነሳ። ፎቶግራፍም የተጠራው በእስልምና ከዚህ ጋራ ስለሚገናኝ ነው ማለት ነው። እና በስሙ የተቀረጸውን ነገር እንግዲህ እንዳይረሳ ለመታሰቢያ የተባለው ነገር እየዋለ እያደረ እየቆየ እየዘገየ ሲሄድ ትውልድ ወደ ትውልድ ሲሸጋገር በቀጥታ ያ ነገር እንደሚጠቅም እንደሚጎዳ አድርገው ያመልካሉ ማለት ነው መጀመሪያ ግን ጌታ ተብሎ አልነበረም የሚሰየመው ለአላህ ወዳጆች መታሰቢያ ማስታወሻ ነበረ እና ከዛ በኋላ ምን ይሆናል ያ ነገር የአላህ ወዳጅ ምስል ስለሆነ እሱን ባከበርን ቁጥር እሱ የእኛን ጉዳይ ያስፈጽምልናል በዱንያም የተለያዩ ችግሮች ያጋጥሙን እንደዛ አይደን አብሳ ታቀረም ለጌታ ይነግርልንና ጌታ ይረዳናል። እንደገና በአኽራም ደግሞ ሙቶ መነሳት አለ ከተባለ የዛ ጊዜ እነዚህ የኔ ወዳጆችና ደንበኞች ናቸውና ተውልኝ ማር እንዲ ብሎ ይማልዳልና ያስለቅቀናል በሚል ስሜት ነው ሰዎች የተለያዩ አምልኮ የሚገቡት ማለት ነው። እና ይህንን አባባል ነቢዩላ ሷሊህ ባጭሩ ስህተት መሆኑን ገለጡ ማለት ነው። አላህ ስብሐነሁ ወተዓላ እናንተ የምትፈልጉትን ነገር ሁሉ እንዲያደርግላችሁ እንዲሰማችሁ መጥፎውንም እንዲጠብቃችሁ ከፈለጋችሁ ቅርብ ነው። ወደ እሱ ለመገናኘት መንገዷ በጣም አጭር ናት። ላኢላሃ ኢለላህ ብላችሁ ከእርሱ ሌላ ያደን አምልኮት ሁሉ እርግፍ አርጎ መተውና ለሱ ብቻ ታማኝ መሆን ነው። ከዛ በኋላ ያለምንም አማላጅና አደራዳሪ የምትጠይቁትን ሁሉ ነገር ይሽላችኋል ብለው ነገሯቸው። እኛም ቁርአን፣ ይኸው ነው የተደነገገው። ኢዛ ሰአለከ ዒባዲ፣ ባሮች ስለ እኔ ሲጠይቁ ጌታችን ቅርብ ነው ሩቅ ነው፣ ጩኸን እንጥራው ወይ በምስጥር እናናግረው ሲሉ፣ ቅርብ ነኝና በምስጥር ልትነግሩኝ እምሰማችኋለሁኝ። ዋናው ነገር ግን የመሳፋ መራቅ መቅረቡ ሳይሆን እኔ ጋራ ያላችሁ ግንኙነት በተውሒድ ንጹህ መሆኑ ላይ ነው ማጥቆር ያለባችሁ እና ውጂቡዳ ወተዳይ ዳዳአኒ የማንኛውንም ጸላይ ጸሎትን እሰማዋለሁ መልሱንም እሰጠዋለሁ፣ ወይም አቤትታ አቅራቢውን አቤትታውን እቀበላለሁ። ይላ ፈልየስተጂቡ ሊ እና እኔ እንዲሰማቸው የፈለጉ እንደሆነ እነሱ መጀመሪያ ጥሪዬን ይቀበሉ፣ ወደ ተውሂድ የማረቅላቸውን ጥሪ እሺ ብለው በእኔ ብቸኝነት ብቻ ይመኑና ያምልኩ። ወልዩእሚኑ ቢ ሌላውን ሁሉ ነገር ትተው በእኔ በአንዱ ጌታቸው ብቻ ይመኑ። ለዓለሁም የርሹዱን ይህ ከሆነ በአኺራም በዱንያም ቀናውንና ትክክለኛውን መንገድ ይከተላሉና ይላል ማለት ነው። እና ሰዎች እንግዲህ ባለማወቅ በግምት እንዲሁ ረጅምና ጥምዝምዝ መንገድ ውስጥ ገብተው አኺራ ዱንያቸውን የሚከስሩት ሁሉ በአጭሩ በአንድ ጌታ ብቻ እምነት መስርተው ለርሱ ብቻ ማቅረቡ የሚበቃ መሆኑን ባለማወቃቸው ነው። ስለዚህ ከዛሬ ጀምራችሁ ሁሉንም ነገር ኮተቱን ተውትና ቀጥታ ለአላህ ብቻ ተጠሪ ሁኑ አሏቸው ማለት ነው። ይህም በሚሏቸው ጊዜ ግን ለዘመናት የለመዱት ጣዖት አምልኮት መርዟቸዋልና በቀላሉ ሊዋጥላቸው አልቻሉም። ምን አሉ? አሉ ያ ሷሊህ፣ አንተ ሷሌህ የተባልከው ሰውዬ አሏቸው። ቀድ ኩንተ ፊና መርጁ ወን ቀብለ ሀዛ አንተ ሷሌህ ሆይ አሏቸው። ቀድ ኩንተ ፊና መርጁወን ቀብለ ሀዛ ይህንን አዲሱን ፈሊጥህን ከማምጣትህ በፊት በእኛ ዘንዳ ተስፋ የሚጣልብህ ለትልቅ ደረጃ የምንመኝልህ ትልቅ ልጅ ነበር። ምን ነካህና እንዲህ አድርገህ የአገሩን ጣዖት ሁሉ በአንድ ጊዜ እንዲህ ትዘልፋለህና ትነቅፋለህ? እንግዲህ በእነሱ አስተሳሰብ መቼም ነቢያቶች ከልጅነታቸው ጀምረው አስተሳሰባቸው ብሩህ ነው። አእምሯቸውም አካላቸውም ፈጥኖ ነው የሚያድገው። አይሄ ልጅ መቼም እንዳው ያደገ እንደሆነ ለትልቅ ደረጃ የሚበቃ ነው ነገር አለው እየተባለ ይነገርላቸዋል። ገና ከልጅነታቸው እስከ ዛሬኛ አንተ አድገህ ለስልጣን ትበቃለህ፣ ሀገርህን ትመራለህ፣ እነዚህን ጣዖቶች ደግሞ ከእኛ የበለጠ ታከብርና ታስከብራለህ እያልን ተስፋ የጣልንብህ ልጅ እንደገና እንዲኩነህ የአባት የያትህን እምነት አፈርደም ታበላለህ እንደ ምን ነካ አሏቸው። አዘኑላቸው ማለት ነው። አተንሃና አናዕቡደ ማያዕቡዱ አባ ኡና የቀደምት አባቶቻችን እያመለኩና እየተገዙ ያመጧቸውንና ያወረሱንን አማላቶቻችንን መገዛትን እንደ ወንጀል ቆጥረት ትከለክላለህና ታወግዛለህ እንዴ? ለትልቅ ደረጃ የምንመኝ ሰውዬ። ወኢነና ለፊሸኪ ሚማተድዑና ኢለይሂ ሙሪብ አንተ አላህ ልኮይነው ነግሮይነው ብትልም እንኳ እኛ ደግሞ ይሄ አንተ የምትጠራብን ነገር እውነት በመሆን ይልቁንስ ውሸት ሊሆን ይችላል በሚለው ጥርጣሬ ውስጥ ነው የገባ ነው እና በጣም አዋላዋይ በሆነ ጥርጣሬ ውስጥ ጨመርከን አንተ እርግጥ ነብይ ነኝ ይሄ ሁሉ በአላህ ዘንዳ የተወገዘና የተጠላ ነው እያልክ ነው ያለው። ቢሆንም እኛ ያንተ አባባል እውነት ነው ከማለት ይልቁንስ ውሸት ነው የሚለው አዝማሚያ በጣም እያመዘነብንና እያጠራጠረን ነው በማለት መልስ ሰጥቷቸው ማለት ነው። ቃለ ያቀውም አሉ እናንተ ወገኖቼ አሏቸው፣ አሁን አረአይቱም አያችሁን፣ ኢንኩንቱ አላ በይነት የሚረቢ እኔ በምላችሁ ነገር በጌታዬ ዘንዳ የተረጋገጠ የሆነ ማስረጃ ቢመጣልኝ ነቢይ ለመሆኔና እናንተ እስከዛሬ የምሠሩት ነገር ሁሉ ውሸትና ከንቱ ለመሆኑ ማረጋገጫ ከጌታዬ ቢሰጠኝ፣ ወአታኒ ምንሁ ረሕመተን እንደገና ደግሞ እናንተ እንደምትፈሩትና እንደምትሰጉት አንዳች መጥፎን ጥይ ሳይሆን አላህ ከሱ የሆነ ረራየና ጸጋ ኑቡዋ ለግሶኝ ከሆነ እና ይህን ሁሉ እድል ሰጥቶኝ ሲያበቃ የሱን አማና ክጄ እናንተ ጋር ለመስማማት ቢል ጣኦት ይጠቅማል ቢል፣ ፈመን የንሱሩኒ ሚን አላህ ዐሶይቱሁ የጌታን ፍቃድ ጥሼ ተውሂድን ወደጎን ትቼ እናንተን ለማስደሰት ይህን ሕገ ወጥ ስራ ብባርክላችሁና ባደንቅላችሁ ጌታዬን ካዳሁኝና አመፅኩ ማለት ነው እና በጌታዬ ላይ ካመፅኩኝ እሱ ደግሞ በእኔ ላይ ቅጣት ሲያመጣብኝ ማን ነው ከሱ ቅጣት የሚያድነኝና የሚያስጥለኝ እስቲ ንገሩ እንዳላችሁት እንግዲህ እናንተ እኔ እንደተሳሳኩኝ ወይም አንድ አንዳይ በሽታ እንደለከፈኝ አድርጋችሁ ነው የምታስቡት እኔ ደግሞ እናንተ እንደምትሉት ከሆነ ይህ እንኳ ምንም አይደለም ብትሆው ነበረ ዳሩ ግን አላህ ስብሓነሁ ወተዓላ መልካም ዲን ሰጥቶኝ ነቢይ አድርጎኝ ተውሂድን እንዳስተምር አዞኝ፣ ይህንን ትእዛዙንና ግዴታውን ሳልወጣ ብቀር በቀር አላህ ደግሞ በቀላል አልፈኝም፣ ነገ ያው በቅጣት እንደሚይዘኝ ነው። የዛ ጊዜ ከእናንተ መሐከል የሚመጣውን ቅጣትኛ እናስጥላለን የሚል አለ እንዴ? ማን ነው እሱ የሚያድነኝ? ሲነገሩኝ አሏቸው። ፈማተዚዱ ነኒ ገይረ ተፍሲር እኛ አለን እምትሉይ ከሆነ እናንተ ብትሉ ምን ያላምናችሁ ምክንያቱም እናንተ በጥፋት ላይ ጥፋት ካልሆነ በስተቀር ሌላ እንደማትጨምሩልኝ አውቃለሁኝ። አላህን አማና አልወጣም ብዬ የከዳሁኝ አመፀኛ፣ እናንተ እናድናለን ብላችሁ ብትሞክሩም እንኳን አብራችሁ ለመጥፋት ካልሆነ በስተቀር በእኔ ላይ ምንም አይነት ጥቅም እንደማትውሉልኝ አውቃለሁና እስቲ ለዚህ ጥያቄ መልስ ስጡኝ በማለት አፋጠጧቸው ይላል ወያቀው አሁንም ወገኖች አሉ ሃዲህ ናቀቱላህ ለኩም አያ እንግዲህ ያ የአላህ መለክተኛ ከሆንክ ልዩ የሆነ ምልክት ማረጋገጫ አምጣልን ብለዋቸው ነበረ። ይኸውላችሁ በጥያቄያችሁ መሰረት ይህች የአላህ ግመልናት አሉ እና ምንድነው ሊመጣላችሁ የምትፈልጉ ሲሏቸው እነሱ የሚያቁት በቅርብ ግመል ነበርና አፋቸው እንደገባ አንዲት በጣም ረጅምና ጉዙፍ የሆነች ግመል ከዚህ ከጋራ ውስጥ ትውጣለች ብለዋቸው ነበር። እንደ አፋቸው ትዝ እንዳላቸው ለቆዳውኑ በቅጽበታዊ ፍጥነት እየታቸውን ጠይቀው እሳቸውም ግመሏ በአደባባይ እያዩት ጋራው ተሰንጥቆ ወጣች ማለት ነው። ይኸው የአላህ ግመል የጠየቃችኋት እነሆ ወጣችላችሁ ይችናል። ለቁም አያ ለእናንተ እኔ አላህ የላከኝና የመረጠኝ ለመሆኑ ተጨባጭ የሆነ ማረጋገጫ ተአምር ወይም ምልክት ሆና መጣች አሏቸው። ፈገሩሃ ተኩል ፊ አርድላህ እና ይህችን ግመል ከዛሬ ጀምራችሁ እንግዲህ በዚህ በየተባ መሬት ከይወዴ ከይወዳ ብላችሁ ሳት ታግዷት እንደፈለገችና እንዳፈሰሳት እየተንቀሳቀሰች ትብላ። ይሄ የኔ እርሻ ነው ይሄ ክልክል ነው እያላችሁ እንደሌላው እንስሳ እንዳትከለክሏትና እንዳትነኳት። ወላ ተመሱሃ ቢሱእ እሷን በመጥፎ ወይም በጥላቻ ዐይነት እንዳትነኳት የፈለገችውን ጌታዋ ያበቀለላትን ግጦሽ ትጋጥ ማለት ነው። ምክንያቱም የአላህ ግመል ናት፣ ይሄ በመሬት ላይ የበቀለ ነገር ሁሉ ደግሞ የእሱ ንብረት ነው። የባለቤቷን ሳር የኔ እርሻ ነው የእኔ ክልክል ነው ብላችሁ ብትከለክሉና ብትገጭቧት አሳር ያጋጥማችኋል። ፈየእኹዘኩም ዐዛቡን ቀሪብ፣ ይህችን ግመል እንደ ማንኛውም እንስሳ ቆጥራችሁ የእኔን ሳር ወይም የኔ እህል ብላችሁ ብትከለክሏትና በመጥፎ ብትነኳት በጣም ቅርብ የሆነ ቅጣት እንደሚጫበጣችሁ አትጠራጠሩ፣ በማለት አስጠነቀቋቸው ማለት ነው። እና ግመሏ ወደ አሁኑ ወታ ሥራዋን ጀመረች። በጣም ረጅም ግዙፍ ናት። እንደገና ደግሞ ወደ አውጥጃም ወለደች ይባላል። የከተማው ውሃ በወረፋ ነበረ የሚቀዳው። እሷ ግዙፍ ስለሆነች ያንን ውሃ ደግሞ ማሻማት ጀመረች። ችግር ፈጠረችባቸው በኢኮኖሚያቸው ላይ ማለት ነው። እና ለተወሰነ ጊዜ ተደናግጠውና ፈርተው ከቆዩ በኋላ ግን ከለታት አንድ ቀን ተደፋፈሩና ተደናፉና ይችን ግመል መግደል አለብን የሚሉና መከራ ውስጥ ሊገቡ ነው። ታቀሩ ውሃ ከለታት አንድ ቀን ይችን ግመል ከኋላ ቋንጫዋን ቆረጧት። በሰይ ፈቃል ተመተው ፊዲያሪኩም ሰላሳት አያም። እሷን እንደ ገደሏት ሲያውቁ ነብዩ በሉ እንግዲህ ከእሷ እልፈት በኋላ እናንተ ረጅም ጊዜ የላችሁምና ዝፋብል እድሜያችሁ ሶስት ቀን ስለማያልፍ በዚህ በስጋችሁ ለሶስት ቀን ተደሰቱ አሏቸው ማለት ነው። እና ምን ነው ፈዕኹዘኩም ዐዛቡ የውሚን ቀሪብ ብለህን አልነበረም እንዴ? ቅርብ የሆነ ቀን ቅጣት ይሰፍርባችኋል ብለ አሁን ደግሞ እንደገና ሶስት ቀን ስለናለ እንዴ የውሸጣም ቀጠሮ የኸው ነው። በቀረቡት ቁጠር የዛ ጊዜ ውሸታምነቴን እኔ ይዘዋለውን። ይህ ግን የማይዋሽና የማይሸጋሸግ የሆነ ቀነ ቀጠሮ ነው። ከሶስት ቀን በኋላ እንደማታልፉ እርግጠኛ ነኝ በማለት አረጋገጡላቸው ማለት ነው። አለማ ጃ አምሩና እና እነዚያ ሰዎች የሚጠፉበት እለተ ቀጠሮ በሚመጣበት ጊዜ ነጀይና ሷሊሐን ወለዲና አመኑ ማአሁ ነቢዩላሷሌህንና እንሳቸው ጋር አብረው ያመኑትን ተከታዮች አዳም ናቸው ከኛ ከእኛ በሆነ ረኅራዬ እንግዲህ በላ አያን እንደሚባለው ታይሆን ነቢዩና ተከታዮቻቸው ከሚመጣው አደጋ እንዲቢሉና እንዲወጡ ተደረገ። በቅድሚያ ማለት ነው። ወሚንኺዝ የውምኢድን በዛ አለት ከሚያጋጥመው ውርደት መጀመሪያ ወዳጆችን ሰወርኳቸውና እነ ረበከ ወልቀውዩል ዐዚዝ ያንተ ጌታ ከብርቶዎች ሁሉ የበረታ ከአሸናፊዎች ሁሉ የበለጠ ሀያል ነውና እነዚህን ጥጋበኞች ቅጣት ለመስጠት በማስብበት ጊዜ አስቀድሜ ወዳጆችን ተአካባቢው አወጣሁኝና አራቅኩኝ ይላል። ዋአኸዘለዲነ ዞለሙስተይሓቅ እነዚህ ነብዩና ተከታዮች ከራቁ በኋላ እነዚያ የበደሉትና ያጠፉ የሆኑትን ወንጀለኞች ወደ አሁኑ አደገኛ ጩኸት ተጫበጣቸው። ያው መላእክቱ ሂዶ እንዲጮኸባቸው አደረኩትና አንድ ጊዜ እንደመብረቅ መብረቅ ሲጮኸባቸው በድንጋጤ ሊያልቁ ነው ማለት ነው። ፈአስበሑ ፊ ዲያሪሂም ጃቲሚን በየቤቶቻቸው በየግድቦቻቸው፣ የሞቱና የተንከፈረሩ የተንበረከኩ ሆነው አደሩ። አንድ ጊዜ ጩኸቱን ሲለቀው በድንጋጤያቸው ጫቴ እንደ ፍሊት እንደተነፋበት ዝም እንዲሁ እንደተንበረከኩ ሙተውና ደርቀው ተገኙ። እና አላህ ስብሓነሁ ወተዓላ መቀጣጫ የሆኑ ዘንዳ እንደ ማንኛውም ዋች በጎናቸው መሬት ይዘውና ተኝተው እንኳን አይደለም የሞቱ። እንግዲህ ሲጮሁ መሬቱ ተናወጠ፣ የመሬት መንቀጥቀጥ ከፍተኛ ነውጥ ተፈጠረ። ያ መሬቱ ሲናወጥባቸው ጊዜ ሲቆሙ ያው ይጥላቸዋል፣ እቁጭ ሲሉ ይፈነግላቸዋል ፊተኙ ደግሞ መሬቱ አብሮ እንዲቀጠቅጣቸው ነበር ይባላል። የዛ ጊዜ አሸዋማ ነበረና አካባቢው በእጃቸውና በእግራቸው እንደዛ አሸዋውን ነጥተው ያዙና ሰውነታቸው እንዳይቀጠቀጥ ለመጠበቅ ተንጠለጠሉ። በአራት እግራቸው እንደ ጠረጴዛ፣ በዛ መልክ እንደተንጠለጠሉ ካሁን ካሁን ይበርዳል እያሉ ሲጠብቁ ነፍሳቸው አለፈችና ልክ እንዲሁ እንደ ጠረጴዛ ተንጠልጥለው መሬት እንኳ ሳይዙ ሙተው እናገረው ተገኙ ነው የሚለው። ከአን ለም የግነው ፊሃ እና በዛች ደማቅ ከተማቸው ተናንትና እንዳልነበሩና እንዳልታዩ ሆኑ፣ ደብዛቸው ጠፋ። አላ እና እዚህ ላይ ነቃ ብላችሁ ልትሰሙ ይገባችኋል፣ የሰው ልጆች። ኢነ ሰሙድ እነዚህ ሰሙድ የተባሉት ህዝቦች ከፈሩ፣ ረበሁም ጌታቸውን ካዱ። አላ ቡዕደል ሰሙድ እና ሰሙድ ለተባሉ ህዝቦች ከአላህ ረሕመት መራቅና መረጀም ይረጋገጥላቸው ተባለና ለእንዲህ አይነቱ ጥፋትና ውድቀት ተዳረጉ ይላል።